አሁንም እየቀለጠ ነው። በፊት ፈንታሌ ላይ ነበር እንስሳቶቻችን ለግጦሽ የሚወጡት አሁን ስላልተቻለ ወደዚህ መጥተናል። እዚህ ከደረስን ደግሞ ዝናብ ባለመጣሉ ድርቅ ተከሰተ። እናም የመሬት መንቀጥቀጡ በአንድ ወገን፣ ድርቁም ታክሎበት ብዙ ጉዳት እያደረሰ ነው። ካነጋገርናቸው አርብቶ አደሮች አንዱ የሆኑትን አቶ ጉላን ነበር የሰማችሁት። ዝግጅቱ በአብይ ርዕስ ይቀርባል ሙሉ ዛሬ ሐሙስ የካቲት 27 2017 ዓመተ ምሕረት ነው። ክቡራትና ክቡራን ሳስተናግዳቸው የማመሸው እንግዲህ ሁሌ ነኝ። የዓለም ዜናውን ደረጀ ደስታ ያሰማናል። ዝግጅቱን ከስቱዲዮ የምታቀናብርልን ብርሃን ኃይሉ፣ የምሽቱ ዋና አዘጋጅ ጽዮን ግርማ። እስከ ምሽቱ አራት ሰዓት አብራችሁ እንድታመሹ እየጋበዝኩ ከአሁን በቅድሚያ ወደ ዓለም ዜናው በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ሐማስ የትራምፕ አስተያየት እስራኤል ከስምምነቱ እንድታፈገፍግ ያበረታታ ታል አለ። በዩናይትድ ስቴትስ በሽብርተኝነት የተፈረጀው ሐማስ የፕሬዚደንት ዶናልድ ትረምፕ ዛቻዎች እስራኤል ከጋዛ የተኩስ አቆም ስምምነት እንድትወጣ እያበረታታት ነው ሲል ዛሬ ሐሙስ ተናግረዋል። ሐማስ ይህን ያለው ትረምፕ ሐማስ በጋዛ የሚገኙ ቀሪዎቹን ታጋቾች ካልፈታ ከባድ ቅጣት ያገኘዋል ካሉ አንድ ቀን በኋላ ነው። ትረምፕ ትሩዝ ሶሻል በተባለው የማህበራዊ መገናኛ መድረካቸው ላይ ሁሉንም ታጋቾች ሳይዘገይ አሁኑኑ ልቀቁ የገደላችኋቸውን ሰዎች አስክሬንም በሙሉ አሁኑኑ መልሱ፣ ካልሆነ አለቀላችሁ ብለዋል ትራምፕ። አክለውም እስራኤል ስራውን ለማጠናቀቅ የሚያስፈልጋትን ሁሉን ነገር እየላኩ ነው፣ ያልኩትን ካላደረጋችሁ አንድም የሐማስ አባል አይተርፍም ሲሉ አስጠንቅቀዋል። አሜሪካ ለዩክሬን የምትሰጠውን መረጃ ማቋረጧን ተከትሎ ፈረንሳይ ለዩክሬን የስለላ መረጃ ማጋራቷን እንደምትቀጥል አስታወቀች። የፈረንሳይ መከላከያ ሚኒስትር ሴባስቲያን ለኮርኑ አገራቸው ለዩክሬን የስለላ መረጃ እያጋራች መሆኗን ዛሬ ሐሙስ ተናግረዋል። እርምጃው ዩናይትድ ስቴትስ ከዩክሬን ጋር የምታደርገውን የመረጃ ልውውጥ አቋርጫለው ማለቷን ተከትሎ የተሰማ ነው። እርምጃው የተወሰደው የአውሮፓ ሕብረት መሪዎች በብራሰልስ የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ በተገኙበት የመከላከያ ወጪያቸውን በማሳደግና ዩክሬን ከሩሲያ ጋር በምታደርገው ጦርነት ድጋፍ ለመስጠት ቃል ስለመግባት ውይይት ባደረጉበት በዛሬው ዕለት መሆኑ ነው። የአሜሪካና የካናዳ መሪዎች ስለ ቀረጦችና ስለ ንግድ ነክ ጉዳዮች ተወያዩ። የዩናይትድ ስቴትስና የካናዳ ከፍተኛ ዲፕሎማቶች ትላንት ረቡ በንግድና ሌሎች ጉዳዮች ውይይት አካሂደዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትረምፕም በካናዳና ከሜክሲኮ በሚገቡ ተሽከርካሪዎች ላይ አዲስ የተጣለውን የ25 ከመቶ ቀረጥ ለአንድ ወር አዘግተውታል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የካናዳ የውጭ ጉዳይ ሚኒስትር ሜላኒ ጆሊ በጋራ ዓለም አቀፍ ተግዳሮቶች፣ በድንበር ደህንነት መጠናከር፣ በንግድ ልውውጥ እና የኢኮኖሚ ብልጽግና ሁለቱ ሀገሮች በትብብር መስራታቸውን ለመቀጠል ስለሚችሉበት መንገድ መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በሰጠው መግለጫ አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ በኢንተርኔት ጠለፋ በተወነጀሉ 12 የቻይና ዜጎች ላይ ክስ መሰረተች። የዩናይትድ ስቴትስ የፍትህ ሚኒስቴር 12 የቻይና ዜጎች ላይ በአሜሪካ ተቃዋሚዎች፣ በዜና ድርጅቶች፣ በመንግስት ተቋማትና አንድ ትልቅ የሃይማኖት ቡድን ላይ ካነጣጠረው ዓለም አቀፍ የኢንተርኔት ላይ መረጃ ጠለፋ ጋር በተያያዘ ክስ መመስረቱን ትላንት ረቡዕ አስታውቋል። የፍርድ ቤት ሰነዶች እንደሚያሳዩት የቻይና የህዝብ ደህንነት ሚኒስቴርና የመንግስታዊ ደህንነት ሚኒስቴር መረጃ ለመስረቅና ተቃዋሚዎችና ተቺዎችን ለማጥመድ የሚረዱ የግል ኩባንያዎችና የቅጥር ጠላፊዎችን መረብ ተጠቅመዋል። የኤፍቢአይ መምሪያ ረዳት ዳይሬክተር ብራያን ቮንድረን በሰጡት መግለጫ ዛሬ ይፋ የተደረገው የቻይናው የህዝብ ደህንነት ሚኒስቴር የቻይና ኮሚኒስት ፓርቲን ወይም ሲሲፒን በሚተቹ አሜሪካውያን ላይ ዲጂታል ጉዳት ለማድረስ ጠላፊዎችን እየከፈለ መሆኑን ያሳያል ብለዋል። የሱማሊያ የእስላማዊ መንግስት አጣቂዎች ከፖንትላንድ ጦር ጋር ለሁለት ወራት ካደረጉት ተከታታይ ውጊያ በኋላ ወደ ኋላ እንዲሸሹ ማድረጉን የክልሉ ባለስልጣናት ተናግረዋል። ባለፈው ሳምንት የፖንትላንድ ጦር በቡክ ካሌድ የቡድኑን አሚር አብዱልቃድር ሙሚን ዋና መስሪያ ቤት በቁጥጥር ስር አውሏል። እንደ ባለስልጣኑ ገለጻ የፖንትላንድ ወታደሮች ከቱርማር ሳሌና ዳሳን ያለውን 40 ኪሎ ሜትር ስልታዊ ኮሪደር በማጽዳት ዋሻዎችና ትናንሽ መንደሮችን ተቆጣጥረዋል። ፔንታገን ስለ አይኤስ ማፈግፈግ ሲጠየቅ አስተያየት አልሰጠም። ይሁን እንጂ ስማቸው እንዳይገለጽ የጠየቁ አንድ የዩናይትድ ስቴትስ የመከላከያ ባለስልጣን በሂደት ላይ ስላለው ኦፕሬሽን ለመወያየት ሲናገሩ ዋሽንግተን ተጨማሪ እርዳታ ለመስጠት መዘጋጀቷን ይጠቁመዋል በባለስልጣኑ በአፍሪካ ቀንድ አሸባሪ ድርጅቶችን ለመበተን ለማመናመን እና ለማሸነፍ በምናደርገው የጋራ ጥረት አጋሮቻችንን ለመደገፍ ቁርጠኛ ነው ሲሉ ባለስልጣኑ ለቪኦኤ ተናግረዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የሐሙስ ምሽት ዝግጅታችን ጋር ወደ እንግዱ ወልዴ ልመልሳችሁ። ደረጃ የደስታን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ልነኝ ፕሮግራሙን ከስቱዲዮ የምታቀናብርልን ብርሃን ኃይሉ፣ የምሽቱ ዋና አዘጋጅ ጽዮን ግርማ እንዲሁም የዌብና ማኅበራዊ ሚዲያ አሰናጃችን አበባየው ገበያ ነች። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። የምንዳመጠው ከሰኞ እስከ አርብ ነው። አሁን ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። በፈንታሌ ወረዳ በመሬት መንቀጥቀጥ የተፈናቀሉት አርብቶ አደሮች በድርቅ ምክንያት ችግር ላይ መሆናቸውን ተናገሩ። በኦሮሚያ ክልል ፈንታሌ ወረዳ በመሬት መንቀጥቀጥ የተፈናቀሉ አርብቶ አደሮች በድርቅ ምክንያት ችግር ላይ መሆናቸውን ለአሜሪካ ድምፅ ተናግረዋል። ከፈንታሌ ተራራ አቅራቢያ እንደተፈናቀሉ የገለጹት አርብቶ አደሮቹ መጀመሪያ በመሬት መንቀጥቀጡ ምክንያት ከተፈናቀሉ በኋላ አሁን ደግሞ በተጠለሉባቸው አካባቢዎች ድርቅ መከሰት በመጀመሩ የቁም እንስሶቻቸው እየሞቱባቸው እንደሆነ ለአሜሪካ ድምፅ ተናግረዋል። የምስራቅ ሸዋ ዞን ቡሳ ጎኖፋ የአደጋ ስጋትና አመራር ጽህፈት ቤት ይቅርታ፣ በበኩሉ መንግስት ከገባሬ የሰናይ ድርጅቶች ጋር በመሆን ድጋፍ እያደረገ መሆኑን ገልጿል። ገርሞ ዳዊት ተጨማሪ ያለው ላለፉት ሶስት ወራት በምስራቅ ሸዋ ዞን ፈንታሌ ወረዳ በፈንታሌ ተራራ ላይ እየተከሰተ ያለውን የመሬት መንቀጥቀጥ ሸሽተው በተለያዩ የወረዳው አካባቢ ሰፍሮ ያሉ አርብቶ አደሮች ዳግም በድርቅ ምክንያት በችግር ላይ መሆናቸውን ገልጸዋል። አቶ ቡላ ፈንታሌ በፊት ይኖሩበት ከነበረው ሀሮ ቀርሳ ቀበሌ ሸሽተው ከመተሐራ ወደ አዳማ በሚወስደው መንገድ ኢላላ ቀበሌ አካባቢ ከቤተሰቦቻቸው ጋር ከተጠለሉ ወራት ተቆጥረዋል። የመሬት መንቀጥቀጡን ተከትለው የተከሰተው ድርቅ እንስሳት እየገደለ መሆኑን ይናገራሉ። ጋዝላ ያው የመሬት መንቀጥቀጡ እንዳለ ነው። ተራራው አሁንም እየቀለጠ ነው። በፊት ፈንታሌ ላይ ነበር እንስሳቶቻችን ለግጦሽ የሚወጡት አሁን ስላልተቻለ ወደዚህ መጥተናል። እዚህ ከደረስን ደግሞ ዝናብ ባለመጣሉ ድርቅ ተከሰተ። እናም የመሬት መንቀጥቀጡ በአንድ ወገን፣ ድርቁም ታክሎበት ብዙ ጉዳት እያደረሰ ነው። ከብቶቹ አሁን ብዙዎቹ ታመውብናል። እያለቁብን ያሉ ፍየሎች ናቸው። አሁን 300 ፍየል ካለው ሰው ከመቶ በላይ ፍየል የሞተበት አለ። እናም በጣም ከባድ ሁኔታ ውስጥ ነን። አቶ ጅማ ፈንታሌም ሌላ የፈንታሌ ወረዳ ተፈናቃይ ናቸው። የመሬት መንቀጥቀጡ ካፈናቀላቸው አሁን ሁለት ወራቸው መሆኑን ገልጸዋል። የመሬት መንቀጥቀጡ በጣም ከባድ ነው። ተራራው ሁሌ እየፈነዳ ነው። አሁን ዝናብ ከዘነበ ራሱ እንዴት እንደሚሆን አይታወቅም። ከግጦሽ መሬት ስለተፈናቀልን አሁን ያለንበት አካባቢ ደረቅ ነው እና እንስሳቶቻችን እየተጎዱ ናቸው። ከብቶች በሳርና ውሃ እጦት ፊታቸው አብጦ አልፎ አልፎ እየሞቱ ነው። ፍየልና በግን በጣም እየሞቱ ነው። እኔ ራሴ ከስልሳ በላይ ፍየሎች ሞተውብኛል። የሁለቱ ክስተቶች ጫና ከባድ ነው ሲሉ የተናገሩት አርብቶ አደሮች እየተሰጠ ያለው ሰብዓዊ ድጋፍ ግን በቂ አይደለም ይላሉ። አቶ ብላ ፍንታለ ለረሰ ደረሰ ድራ እጆ ቁደን ቀብዱላንር እኔ ከሶስት ሚስቶች የወለድኳቸው ወደ ሀያ ልጆች አሉኝ። እየተደረገ ያለው እርዳታ ግን በቂ አይደለም፣ እየደረሰንም አይደለም ማለት ይቻላል። ሌላኛው ተፈናቃይ አቶ ጅማም ሲያክሉ አማ አሁን ኢላላ ቀበሌ መስጂድ አካባቢ ወደ አዳማ የሚወስድ አስፋልት ዳር ነን እርዳታው አንዳንዴ ሲሰጥ እንመለከታለን። እኛ ግን እስካሁን አልደረሰንም። ከቤታችን ስንወጣ ይዘነው በወጣን ስንቅ ነው እየዘለቅን ያለ ነው። ዝናቡ ከወር በፊት መጣል መጀመር ነበረበት፣ እስካሁን አልጣለም። አሁን በዚህ ወር ካልዘነበ እንስሳቶቻችን አደጋ ላይ መውደቃቸው አይቀሬ ነው። አቶ ኤልያስ ቃስም የምስራቅ ሸዋ ዞን ቡሳ ጎነፋ ወይም አደጋ ስጋት አመራር ጽሕፈት ቤት ኃላፊ በፈንታሌ ወረዳ ፈንታሌ ተራራ ዙሪያ ይኖሩ የነበሩ የሰባት ቀበሌ ነዋሪዎች በዚሁ መሬት መንቀጥቀጥ መፈናቀላቸውን ገልጸዋል። ገንዳ ቶርበራይ፣ ገንድሸን፣ ጥቆ እቲ አማታ፣ ገንድስ አፉር ባይ አማታ ከሰባት ቀበሌ ነው የተፈናቀሉት። ወደ አምስት ሺህ አባወራ ይሆናሉ። እነዚህም በዚያው ፈንታሌ ወረዳ ኢላላ ቆቦ ገልቻ በንት የሚባሉ የተለያዩ ቦታዎች ተጠልለዋል። የእርዳታ አሰጣጥን በተመለከተ የኦሮሚያ ቡሳ ጎኖፋ ለፌዴራል አደጋ ስጋት አመራር ኮሚሽን ጥያቄ አቅርቦ ሁለት የሰብአዊ ድጋፍ ሰጪ ግብረሰናይ ድርጅቶች ማለትም የዓለም የምግብ ፕሮግራምና ወርልድ ቪዥን ወደ ስራ እንዲገቡ ተደርጓል። ተፈናቃዮቹ አርብቶ አደሮች ስለሆኑ እነሱም እንስሳቶቻቸውም እንዳይጎዱ የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍን ጨምሮ በርካታ ድርጅቶች እርዳታ እየሰጡ ናቸው። ለምሳሌ ባለፈው ዙር ከ20ሺ ኩንታል በላይ እህል አከፋፍለናል። ሌሎች ምግብ ነክ ያልሆኑ ድጋፎችም ተሰጥቷል። ነገር ግን ይህ በቂ ነው ማለት አይደለም። የተባበሩት መንግስታቱ የዓለም የምግብ ፕሮግራም የገንዘብ ድጋፍ መስጠት ሊጀምር መሆኑን የገለጹት አቶ ኤሊያስ እንስሳት በውሃ እጦት እንዳይጎዱ የውሃ አቅርቦት በተሽከርካሪ እየደረሰ መሆኑን፣ በተፈናቃዮቹ መንደር የበሽታ ወረርሽኝ እንዳይከሰት የኦሮሚያ ጤና ቢሮ ክትትል እያደረገ እንደሆነም አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ ገልሞ ዳዊትን ለዘገባ አመሰግናለሁ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የአሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። ስርጭታችን ይቀጥላል። በጋምቤላ ክልል በኮሌራ ወረርሽኝ የሟቾች ቁጥር ከ30 ማለፉ ተገለጸ። በጋምቤላ ክልል በኑዌር ዞን በተከሰተው የኮሌራ ወረርሽኝ አንድ ወር ባልሞላ ጊዜ ውስጥ ከ30 በላይ ሰዎች መሞታቸውንና ከ1 ሺ በላይ ሰዎች በበሽታው መያዛቸውን የዞኑ ጤና መምሪያ አስታውቋል። የኑዌር ዞን ጤና መምሪያ ኃላፊ አቶ ጋት ቤል ግርማ ለአሜሪካ ድምፅ እንደተናገሩት ወረርሽኙ ቀድሞ በተከሰተባቸው ዋንታዎና አኮቦ ወረዳዎች አሁንም ስርጭቱ ከፍተኛ መሆኑን ጠቅሰው መድኃኒትም በበቂ ሁኔታ አልቀረበም ብለዋል። አስቴር ምስጋና ዘገባው ልካለች። በጋምቤላ ክልል የኮሌራ በሽታ ከተከሰተ ሶስት ሳምንት እንዳለፈው ያስታወቁት የኒዌር ዞን ጤና መመሪያ ኃላፊ አቶ ጋትቤል ግርማል ከየወረዳዎቹ ደርሷል ያሉትን መረጃ ጠቅሰው በበሽታው የተያዙና የሞቱ ሰዎች ቁጥር መጨመሩን ተናግረዋል። ዜና ያለን መረጃ የቅዳም የተጣላይ ከሴቶች ወደ አንድ ሺ ሁለት ነው የደረሱት። ሞት ቁጥር ወደ ሰላሳ ምናምን ነው። የመድኃኒት እጥረት መኖሩን አክለዋል። እጥረት አለ እስካሁን አለ። እዛ ያለው በተለይ ዛ ሲቲሲ ኮሌራ ክሽመ ሰንተር በየቦታ ነው ተና አረኝ እያደረጉት። በተለይ ዋንቷ ላይ ቡርጌ የሚባል አለ ሞን የሚባል አለ እና ወደ ማጣር ከተማ ጤና ጣቢያ ላይ ነው የሚታከሙ ሰዎች ምክንያቱም በእያንዳንዱ ነው ያው ክሎሮኬስ የሚጨምሩ ስለሚጨመር ግባቱ ሽማማላት ግባት ማቅረብ አለበት። ስለ ጉዳዩ ከጋምቤላ ክልል ጤና ቢሮ ተጨማሪ መረጃ ለማግኘት ለሁለት ከፍተኛ አመራሮች ስልክ ብንደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። ሆኖም ከሁለት ሳምንት በፊት የጋምቤላ ክልል ጤና ቢሮ ኃላፊ ዶክተር አቤል አሰፋት ስለ ወረርሽኙ ለአሜሪካ ድምፅ በሰጡት ቃል በሽታውን ለመቆጣጠር የሚያስችል በቂ የመድኃኒት አቅርቦት አለ ባለሙያዎችንም በየቦታው እንዳሰማሩ መናገራቸው መሆናቸው ይታወሳል። በሽታውን ለመቆጣጠር መንግስታዊ እና መንግስታዊ ያልሆኑ ድርጅቶች ርብርብ እያደረጉ እንደነበረም ዶክተር አቤል አሰፋ አክለው ገልጸዋል። በጋምቤላ ክልል የኮሌራ በሽታ በክልሉ በኒዌር ዞን በአኮቦ ላሬ፣ ማኮይ እና ዋንታዋ ወረዳዎች በእኞር ዞን እንዲሁም በጋምቤላ ከተማ አስተዳደር መከሰቱን በመዘገባችን ይታወሳል። በጋምቤላ ከተማ የሚገኘው የጋምቤላ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ አቶ ሮንጎን በሆስፒታሉ የነበሩ ሀያ ሁለት አካሚ ጉዳዮች እስከ ትናንትና ጠዋት ድረስ አገግመው መውጣታቸውን ለአሜሪካ ድምፅ ተናግረዋል። አይ ሁለት ሰዎች አስተናግደናል፣ እንደ ሆስፒታል አይ ሁለቱ እንዳለ ፕሩቭ አድርጎ ዲስቻርጅ አድርገናል። የነበሩ ሁለት ነበሩ ትናንት ዛሬ ጠዋት በዶክተሮቹን ታይቶ ወደ ቤታቸው ተሸኝቷል። ሙሉ እንትኖቹ ደግሞ የጋምቤላ ከተማ ነዋሪዎች አይደሉም። አብዛኞቹ ከርዞን ወደ መታር አካባቢ በጋምቤላ ክልል በንዌር ዞን የተከሰተው በሽታ በላቦራቶሪ ምርመራ ኮሌራ መሆኑን በሽታው ከተከሰተ ከሳምንት በኋላ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ማረጋገጡን በወቅቱ በተደረገው ማጣራትም አስራ አምስት ሰዎች ሲሞቱ ከሶስት መቶ ሀምሳ በላይ ሰዎች መያዛቸውን የጤና ቢሮ ኃላፊው ዶክተር አቤል አሰፋ ለአሜሪካ ድምፅ መናገራቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋ ነው። የአሜሪካ ድምፅ ስርጭታችን እንደቀጠለ ነው። በሸገር ከተማ አስተዳደር በርካታ መምህራን የሥራ ማቆም አድማ ላይ ናቸው። በመምህራን አድማ ምክንያት በኦሮሚያ ክልል ሸገር ከተማ አስተዳደር ስር በሚገኙ በርካታ ትምህርት ቤቶች ከትላንት ጀምሮ የመማር ማስተማር ሂደት መስተጓጎሉን መምህራንና የተማሪ ወላጆች ገልጸዋል። ለስራ ማቆም አድማው ምክንያት የሆነው ጥያቄዎቻችን ምላሽ አለማግኘታቸውና ጥቅማችንን የሚጎዳ አሰራር መጀመሩ ነው ሲሉ መምህራን ተናግረዋል። የከተማ አስተዳደሩ የመምህራን ማህበር የስራ ማቆም አድማ መኖሩን አምኖ በጉዳዩ ላይ አስተያየት ለመስጠት ፈቃደኛ አልሆነም። ኬኔዲ አባተ ዝርዝሩን ያሰማናል። በኦሮሚያ ክልል ሸገር ከተማ አስተዳደር ስር በሚገኙ በርካታ ትምህርት ቤቶች የሚያስተምሩ መምህራን ከትናንት ረቡ የካቲት 26 ጀምሮ የስራ ማቆም አድማ በማድረግ ላይ እንደሚገኙ አስተያየታቸውን ለአሜሪካ ድምፅ የሰጡ መምህራንና የተማሪ ወላጆች ተናግረዋል። ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠቀስ የጠየቁን አስተያየት ሰጪዎቹ አድማው ከአንደኛ ደረጃ እስከ ሁለተኛና መሰናዶ ድረስ ያሉ በርካታ ትምህርት ቤቶች ውስጥ የመማር ማስተማር ሂደቱ እንዲቋረጥ አሊያም እንዲስተጓጎል ማድረጉን ገልጸዋል። ከአስተያየት ዎቹ መካከል የሆነው አንድ በኮዬ ፈጬ ክፍለ ከተማ በሚገኝ ትምህርት ቤት ውስጥ የሚያስተምር መምህር የአድማው ምክንያት የኑሮ ውድነትን ጨምሮ ከመምህራን ጥያቄዎች መልስ አለማግኘት ጋራ የሚገናኝ እንደሆነ ተናግሯል። መምህራን በኑሮ ውድነት ምክንያት ከ2016 ጀምሮ የተለያዩ ጥያቄዎች በደረጃ ያለውን መንግስት እየጠየቁ ነበረ፣ ግን እስካሁን መልስ ሊያገኙ አልቻሉም። በዚህ ምክንያት ደግሞ ከሮብ ጀምሮ የስራ አድማ አርቦ ነበሩ ስለዚህ አንደኛው ኑሮ ውድነቱን አልቻሉም። ሁለተኛ ደግሞ በኦሮሚያ ፕሬዚዳንት ደረጃ መሬት ለመምህራን ይሰጥ የሚል ደብዳቤ ደርሶ ነበረ። በየደረጃ ያሉ አመራሮች ግን ይህንን ተግባራዊ ለማድረግ ፈቃደኛ አልነበሩም። የትራንስፖርት አላውንስ የለም፣ ሳሙናና ሶስት ተብሎ የሚሰጥ የለም። ለዋ ተብሎ የሚሰጥ ብርም ነበረ። በአዲስ አበባ ደረጃ እነሱ ሙሉ በሙሉ አልተሟሉም። ሌላ አስተያየቱን የሰጠን መምህር ደግሞ ምንድን ነው ጉዳያችን፣ ይሄ ነገር እንዴት ነው እየከበድ ነው ብለንም ስንጠይቅ ሰሜን ለማስጠንቀቂያ ነው የሚሰጠ ለመን ለመን የመምህራን የሻይ ቡና ተብሎ እንኳን ሀያ ሀያ ብር ተብሎ ያን ነገር ታፍኖ ነው የተቀረው። በቀን ማለት ነው ሀያ ብር? አዎ። ከዛ ምን አደረጉ ከተማሪዎች ጋር እንትን ትላላችሁ በገባት መገባሎች ለአንድ ቀን በሽፋን ተደረገ። ለአንድ ቀን በጣም የሚገርም ነገር መምህር አንድ መምህር እንኳን እዛ ከተማሪ እኩል ተጋፍቶ እየበላ ቪዲዮ ተቀርሶ እንኳን ተላልፏል። ለሴፍቲ እንኳን የሚታሰብ ነገር የለም። ይሄንን ሁሉ ቻለንጅ እያለፍን እስቲ ቆያን እስቲ ቆያን ስንል እችን ሶስት ሺህ ብር ደግሞ ትቀራለች ተብሎ መመሪያ ከላይ መቶልናል ተብሎ ስብሰባ ሰጡ። ይሄ ከላይ የመጣ መመሪያ ብለው ስብሰባ አድርገው ቅዳሜ ካላስተማራችሁ አሉ። አባ ገዳ የወሰኑ ቦታ ለመስጠት ደግሞ ምን እንዳገዳቸው ምን እንዳያዛቸው ግልጽ መሆን ነገር የለም ከማስፈራራት በመኖሩና በሞት ማለት ስለሆነ ምንም የሚያስፈራ ነገር የለም። በሚለቅባቸው ይህን የተወሰነ መምህራን በአድማ ላይ መሆናቸውን የገለጹልን የተማሪ ወራጆች በበኩላቸው ልጆቻቸው በትናንትናውና በዛሬው እለት ወደ ትምህርት ቤት ቢሄዱም ትምህርት እንዳልተማሩ ተናግረዋል። ኮዬ ፈጬ ክፍለ ከተማ ነን። አሁን ከትላንትና ጀምሮ ትምህርት ቤቶቹ እኛ አካባቢ ዘጠኝ ትምህርት ቤቶች ተዘግተዋል። እዚህ ደግሞ ተማሪዎችን እያንገላቱ ነው። አስተማሪዎች ስልጠና ላይ ናቸው ተብሎ እንትን እያሉ ነው። ዳሩ ግን አስተማሪዎችን ስንጠይቃቸው ደግሞ አስተማሪዎቹ መብታችን አልተከበረልንም፣ መንግስት እየተፈቀደልን ነገር ከለከሉን ለዚህ ስለዚህ እኛ ማስተማር አልችልም ከኑሮ ውድነት ጋር እያሉ ከትላንትና ጀምሮ የኛ አካባቢ ትምህርት ቤት ዝግ ነው። ልጆቻችን ዛሬ እንቀበላለን ያለን ሲሉ በፖሊስ እያስጠበቁ ነው ተማሪዎች ትናንትና እና ዛሬ ግቢ ውስጥ ዝም ብሎ ነው የዋሉት አንድ አስተማሪም የለም ምክትል ሪሰማምር እና ሪሰማምር ብቻ ናቸው ዛ ያሉ ከሸገር ከተማ አስተዳደር አስራ ሁለት ክፍለ ከተሞች ውስጥ ኮየ ፈጬ ገላን ፉሪ ሰበታና ለገጣፎ ለገዳዲ በርካታ መምህራን የስራ ማቆም አድማ ያደረጉባቸው ክፍለ ከተሞች እንደሆኑ እና አድማው በከፊል ያለባቸው ክፍለ ከተሞች መኖራቸውን ከተለያዩ አስተያየት ሰጪዎች ያገኘ ነው መረጃ ያመለክታል የስራ ማቆም አድማው ለሶስት ቀናት የሚቆይ እንደሆነ የገለጹት አስተያየታቸውን የሰጡን መምህራን በዚህ ጊዜ ውስጥ መልስ ካልተገኘ ጥያቄያቸውን ይዘው በጋራ ወደ ክልሉ ፕሬዝደንት ጽህፈት ቤት እንደሚያመሩ ገልጸዋል። በዚህ ጉዳይ ላይ የሸገር ከተማ አስተዳደር መምህራን ማህበር አስተያየት እንዲሰጠን ጠይቀን የማህበሩ ፕሬዝደንት አቶ ግርማ በሰጡን አጭር ምላሽ እነሱን ጠይቃ አልማኮ በውይይት አይደለም በእኛ ተወያየ ነገር የለም፣ ስራ ቆሟል፣ ሰምቻለሁ ግን አናግም እነሱን የከተማ አስተዳደሩ ከንቲባ ዶክተር ተሾመ አዱኛ በበኩላቸው ስለ አድማው እኛ እናውቅም ብለውናል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ቀጣዩ ዘገባ ወዲህ ወደ አሜሪካ ይመልሰናል። ታሪፍ በአነስተኛ አምራቾች ላይ ያደረሰውን ጉዳት ይመለከታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በካናዳና በሜክሲኮ ላይ 25 በመቶ እንዲሁም በቻይና ላይ አዲስ ተጨማሪ 10 በመቶ በድምሩ 20 በመቶ ታሪፍ ለመጣል የያዙትን እቅድ በዚህ ሳምንት አጠናቀዋል። ይህ አዲስ ታሪፍ በአሜሪካ በሚገኙ አነስተኛ የንግድና የምርት ስራዎች ላይ ያለውን ተጽዕኖ ለመመልከት የቪኦኤ ከፍተኛ ዘጋቢ ካሮላይን ፐርሲቲ በቨርጂኒያ የሚገኝ አንድ በቤተሰብ ባለቤትነት የሚተዳደር የአልኮል መጥመቂያ ፋብሪካን ጎብኝታለች። እንደሚከተለው ተጠናቅሯል። በካቶክቲን ክሪክ የአልኮል መጥመቂያ ፋብሪካ ዛሬ የስንዴ አጃ የሚለነቀጥበት ቀን ነው። የአጃ ስንዴው ሲለነቀጥ የትኩስ ዳቦ መዓዛ ይሰጣል። ቤኪ ሄሪስ የካቶክቲን ክሪክ ፕሬዝደንትና ዋና ጠማቂ ናቸው። የአጃ ስንዴ አልኮል ለመጥመቅ የዋለ የመጀመሪያው እህል ነበር። ከዛ ነው አልኮል መጠመቅ የጀመረው። በቨርጂኒያ ከአጃ ስንዴ ውስኪ መስራት የተጀመረው ሀገሪቱ ታሪፍ መጣል ከመጀመሯ ከመቶ ዓመታት በፊት ነው። በውጭ ምርቶች ላይ ታሪፍ እንዲጣል የመጀመሪያውን ደንብ የፈረሙት የመጀመሪያው የአገሪቱ ፕሬዝደንት ጆርጅ ዋሽንግተን ናቸው። ታሪፍ በአሁኑ ፕሬዝደንት ዶናልድ ትራምፕ ደግሞ በካናዳ ላይ 25 በመቶ እንዲሁም በሜክሲኮ ላይ 25 በመቶ ታሪፍ ተጥሏል። የፕሬዚደንቱ ታሪፍ ይህ ፋብሪካ ምርቱን ወደ ውጭ ለመሸጥ የሚያደርገውን ሙከራ አስተጓግሏል። ዋና ጠማቂዋ ቤኪ ሄሪስ ይህ ወደ ውጭ ገበያ ማቅረብን አዳጋች አድርጓል። ምክንያቱም የእኔን ምርት የሚገዛ ሁሉ ታሪፍ መክፈል አለበት። ይህን ደግሞ አያደርጉትም። ወደ ሜክሲኮና ካናዳ መላኩ ብቻ ሳይሆን አዳጋች የሚሆነው ጥሬ ዕቃ ማግኘትም እንዲሁ አስቸጋሪ ይሆናል። እነዚህ ጠርሙሶች አሜሪካ ውስጥ ቢሰሩም ወደፊት ማግኘቱ አስቸጋሪ ሊሆናል። ተለቅ ያሉ አምራቾች በተለምዶ ሜክሲኮና ቻይና ስር የሆኑ ጠርሙሶችን ይገዛሉ። ከአሜሪካ ምርጫ በኋላ ግን ከአሜሪካ ኩባንያዎች መግዛት ጀምረዋል። በድጋሜ ዋና ጠማቂዋ ቤኪ ሄሪስ አሜሪካ ሰር ጠርሙሶች በመጪው ሁለት ወራት ውስጥ ሊያልቁብን ይችላሉ። ምርታችንን ለመቀጠል ከውጭ የሚገቡትን በከፍተኛ ዋጋ መግዛት ይኖርብናል። ቤኪ ሄሪስ እና ስካት ሄሪስ ወደ ሜክሲኮና ካናዳ ለመስፋፋት ያላቸው ሕልም ተጨናግፈዋል። የካናዳ ሱቆች አሜሪካ ሰር የሆኑ አልኮሎችን ከመደርደሪያቸው ላይ እያስወገዱ ነው። ስካት ሄሪስ የፋብሪካው መስራች ናቸው። ከፈረንሳይ የሚገዙን ሰዎች አግኝተል ልንልክ ዝግጅት ላይ ነበርን። ነገር ግን ፈረንሳዊ አከፋፋይ የአሜሪካ ምርትን በዚህ ወቅት ማስገባት ጥሩ እንዳልሆነ ነገረን። ፕሬዚደንት ዶናልድ ትራምፕ ታሪፍ መጣሉ የዓለም መሪዎች ሕገወጥ ፍልሰትንና የአደንዛዥ እጽ ዝውውርን ለመግታት እንዲነሳሱ ያደርጋል ባይ ናቸው። ሜክሲኮና ካናዳ ካደረጉት በላይ ተጨማሪ እንዲያደርጉ እንፈልጋለን። የፈንትነል ሕገወጥ መድኃኒትና አደንዛዥ እጽ ወደ አሜሪካ እንዳይገባ ማስቆም አለባቸው። የፕሬዝደንቱ ደጋፊዎች ታሪፍ ለምን እንደሚጣል እየገባቸው ይመስላል። ማይክል በርናኪ ድምጻቸውን ለትረምፕ ሰጥተዋል። ታሪፍ በሌሎች ጉዳዮች ላይ ለመደራደር አስፈላጊ ነው። እኛ ከሌሎች ሀገራት ስንገዛ እነርሱም ከእኛ ሲገዙ ፍትሐዊ እንዲሆን ታሪፍ አስፈላጊ ነው። የአክሲዮን ገበያው ሁኔታ ማይክል ከሚሉት በተቃራኒ ነው። ዎል ስትሪት ለተከታታይ ሁለት ቀናት አሽቆልቁሏል። ደዝመንድ ላችማን ከአሜሪካ ኢንተርፕራይዝ ኢንስቲትዩት የአክሲዮን ገበያው በማሽቆልቆሉ አስተዳደሩ የያዘውን የንግድ ፖሊሲ እንዲለውጥ ያደርጋል የሚል ተስፋ አለ። ምክንያቱም የንግድ ጦርነት ሁሉም የሚከስርበት ሁኔታ ነው። እስከዚያው ግን ላችማን እንደሚሉት አንዱ ሀገር በሌላው ላይ ታሪፍ መጣሉን ይቀጥላል። ካሮሊን ፕሪስቲ፣ ለላካችሁ ዘገባ እንግዳወልዴ ነኝ፣ ዋሽንግተን ዲሲ

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናጋራለን በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ማግኘት ትችላላችሁ። የአሜሪካ ድምፅ ቪኦኤ ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በሐማስ ታግታ የነበረችው እስራኤላዊ ኖአ አርጋማኒ ሐማስ በአውሮፓውያን አቆጣጠር ጥቅምት 7 2023 በእስራኤል ላይ ባደረሰው ጥቃት ወቅት ልክ እንደርሷ ሁሉ በጭካኔ የታገቱ ሰዎች እንዲለቀቁ ዓለም አቀፍ ጥረት እንዲደረግ በጸጥታው ምክር ቤት መጠየቋን በማስታወስ በቪዲዮ ተቀናብሮ የቀረበው ርዕስ አንቀጽ መልእክቱን ይጀምራል። በመቀጠልም በተባበሩት መንግስታት ድርጅት የአሜሪካ ጊዜያዊ ተወካይ አምባሳደር ዶርቲ ሼ በምክር ቤቱ ያስተላለፉትን መልእክት አቅርበዋል። አሜሪካ ከአንቺና ከሁሉም ታጋቾች ጎን ትቆማለች። ሐማስ ለመግዛትና ለማስተዳደር ሁከትን በመጠቀም ስጋት ለመፍጠር አቅም ያለው ኃይል ሆኖ እስከቀጠለ ድረስ ሰላም ሊመጣ አይችልም። ጋዛን መልሶ ለመገንባት ያለመ ማንኛውም እቅድ ሐማስ ሙሉ በሙሉ ከስልጣን መወገዱን ማረጋገጥና ለጥቅምት ሰባቱ ጥቃት ተጠያቂ መሆኑን ማረጋገጥ አለበት። ለወደፊቷ ጋዛ ይህን ራዕይ የሰነቀ እቅድ ለማውጣት ከአረብ አጋሮቻችን ጋር ለመስራት እንሻለን። እንደ ሐማስ ካሉ ከእያንዳንዱ የሽብር ቡድን ጀርባ፣ ከእያንዳንዱ ጥቃት ጀርባ፣ ከእያንዳንዱ አፍራሽ ተግባር ጀርባ በቀጣናው የሚኖረውን በሚሊዮን የሚቆጠር ሕዝብን ሰላምና መረጋጋት ስጋት ላይ ከሚጥሉ እያንዳንዶቹ ሁኔታዎች ጀርባ ኢራን አለች። አገዛዙ ከውጭ ጫና ነፃ ለመሆን የሚጠቀምበትን የኒውክሌር መሳሪያ ኢራን እንድታመርትም ሆነ እንዲኖራት አሜሪካ አትፈቅድም። የአብርሃም ስምምነት ቀጣይ የሆኑ ስራዎች በእስራኤልና በጎረቤቶቿ መካከል ትስስር እንዲኖር እንዲሁም ኢራንንና በጋዛ በዌስት ባንክና በመላ ቀጣናው የምታስፈጽመውን ሽብር ክብራትና ክብራን ከአሜሪካ ድምፅ ዘውትር ምሽት በ1925ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት በኢትዮ ሰዓት ቪርቹዋል ቻነል 57 ዲግሪ ስ ከዋሽንግተን ዲሲ ዘወትር ምሽት ይተላለፍላችኋል። ዝግጅታችንን በየዕለቱ በዌብሳይታችን አምሃሪክ አት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ ማዳመጥ ትችላላችሁ። ለፕሮግራማችን ያላችሁን ማስተያየት መስጠት ትችላላችሁ። ለዛሬ ምሽት የተመደበው ሰዓት በዚሁ ተጠናቋል። ሳስተናግዳችሁ ያመሸሁት እንግዳ ወልዴ፣ ከስቱዲዮ ስርጭቱን ስትቆጣጠር ላይ ነበረችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ ነገ ምሽት በተመሳሳይ ሰዓት እስከምንገናኝ ጤና ይስጥልኝ።